ማቴዎስ ምዕራፍ 7 ቁጥር 21 ጀምሮ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ፣ ጌታ ሆይ፣ ጌታ ሆይ፣ የሚለኝ ሁሉ ወደ መንግሥተ ሰማይ የሚገባ አይደለም ብሏል ጌታ ኢየሱስ። ብዙ ጊዜ ይህንን ጥያቄ ጌታ ሆይ፣ ጌታ ሆይ የሚል ቋንቋ ስለተጠቀሙ ብቻ እነዚህ ሰዎች እውነተኛ አማኝ የሚመስሏቸውና እውነተኛ አማኝም ለካ መጨረሻ ላይ ጌታ ሆይ ጌታ ሆይ እያለ መንግስተ ሰማይ ላይገባ ይችላል የሚል ቋንቋ ወይም ጥያቄ የሚፈጠርባቸው ሰዎች አሉ። ቦታው ግን ስለ እውነተኛ ዳግም ልደት ስላገኙ ስለ እውነተኛ አማኞች የሚያወራ አይደለም። ሐዋርያው ጳውሎስ ለጢሞቴዎስ የእውነትን ቃል በአግባቡ የሚናገር የማያሳፍርም ሰራተኛ ሆነ የተፈተነውን ራስህን ለእግዚአብሔር ልታቀርብ ምን በል ይለዋል? ትጋ ይለዋል። የእግዚአብሔርን ቃል እንደሚገባ ራይትሊ ዲቫይድ እያደረግክ እየከፋፈልክ የምታስረዳ የማታሳፍር ሰራተኛ መሆን አለብህ። በዚህ መመሪያ መሰረት የእግዚአብሔርን እውነት የእግዚአብሔርን ቃል እንደሚገባ ስንመረምር ማቴዎስ ወንጌል ምራፍ ሰባት ቁጥር ሃያ አንድ ላይ ያሉት ሰዎች ዳግም ልደትን ያገኙ እውነተኛ ሰዎች አይደሉም። የእግዚአብሔርን ቃል እንደሚገባ ቦታው ላይ ለማን ነው የተጻፈው? ለማን ነው የተጻፈው? ይሄ ጥቅስ እኔን ይመለከታል ወይ? በመጽሐፍ ቅዱስ ስንት ወገኖች አሉ ብለናል? ሶስት ወገኖች። አብዛኛው የዓለም ህዝብ አህዛብ። ኦኬ፣ ካባታቸው ከያዕቆብ ስም መቀየር በኋላ ደግሞ የኪዳን ህዝብ የተባሉት ደግሞ እስራኤላውያን። በአዲስ ኪዳን ደግሞ ከአሕዛብና ከአይሁድ በክርስቶስ ኢየሱስ ያመኑ ተጠርተው የወጡ ቅዱሳን ስብስብ ደግሞ ቅድስት ቤተ ክርስቲያን። ስለዚህ መጽሐፍ ቅዱስን ስታጠኑ የሆነ ቦታ ላይ ስትደርሱ ይሄ የተጻፈው ነገር ማንን ነው የሚመለከተው? አሕዛብን፣ አይሁድን ወይስ ቅድስት ቤተ ክርስቲያንን? ለአሕዛብና ለአይሁድ የተጻፈው ለምናችን ተጽፏል? ለትምህርታችን ተጽፏል። አይጠቅምም ማለት አይደለም። ለትምህርታችን ተጽፏል። ለኛ የተጻፈው። ለቅድስት ቤተክርስቲያን የተጻፈው ግን ለትምህርታችን ብቻ ሳይሆን ለምናችን ነው፣ ለመመሪያችን የተጻፈው። መጽሐፍ ቅዱስን በምናጠናበት ጊዜ አውድ የሚባል ነገር አለ። የአንድ ነገር ሀሳቡ የመጀመሪያው እስከ መጨረሻው ድረስ ያለው የሀሳቡ ነገር የተያያዘው በምንድን ነው? አውድ በሚል ቋንቋ አውድ አንድ ነገር ጀምሮ እስከሚያልቅ ድረስ ሀሳቡን ሙሉን የያዘ አውድ የሚል አለ። አሁን ቁጥር 21 ነው የጠቀሱት። ነገር ግን ቁጥር 21 ላይ ያለው ሀሳብ የሚጀምረው ወደ ላይ ከፍ ብለን ቁጥር 15 ላይ ነው። ቁጥር 15 እንደውም መጻሕፍቶች አሁን አዳዲስ አዲሱ መደበኛ ትርጉም፣ እንዲሁም አዳዲስ ቨርዥኖች፣ እንዲሁም ደግሞ በሞባይል አፕሊኬሽን የምንጠቀም ርዕስ ሁሉ ይሰጠዋል። ከቁጥር 15 ጀምሮ ነው አውዱ ያለው ማለት ነው። ስለዚህ አንድን ነገር ልናነብስንል የግድ ወደ ላይ ምን ማለት አለብን? ከፍ ማለት ወደታች ደግሞ ዝቅ ብሎ ሀሳቡን ማስጨረስ ያስፈልጋል ማለት ነው። እንደዛ ከሆነ ሀሳቡ የሚጀምረው ቁጥር 15 ላይ ቁጥር 15 ላይ ማቴዎስ ምዕራፍ 7 ቁጥር 15 ምን ብሎ ነው የሚጀምረው የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ምን በሉ ተጠንቀቁ አያችሁ ስለዚህ ገና ስንጀምረው ራሱ እነማን እንደሆኑ እየጠራልን ይሄዳል ማለት ነው እነዚህ ሰዎች ሐሰተኞች ነቢያቶች እነዚህ ሰዎች የበግ ለምድ የለበሱ እውነተኛ በግ ያልሆኑ ምኖች ናቸው ተኩላዎች ናቸው ነገር ግን የበግ ለምድ ለብሰው በበጎች መካከል ነው የሚገኙት። አያችው፣ ቅዱሳን በበጎች መካከል ስለተገኙና በጎች የሚያደርጉትን ነገር አጥንተው ትወና ስለቻሉ የመድረክ ቲያትር ስለቻሉ ዳግም ልደት አግኝተዋል ማለት አይደለም። በጣም መጠንቀቅ አለብን። ስለ እውነተኛ አማኞች ዳግም ልደትን ስላገኘን የእግዚአብሔርን ዘር ስለተካፈልን ስለ እውነተኛ አማኞች የሚያወራ ክፍል አይደለም። ገና ሲጀምር የበግ ለምድ ለብሰው ምኖች አይደሉ ማለት ነው። በጎች አይደሉ። በጎች ስላልሆኑ የበግ ለምድ ነው። የበግ ለምድ ለብሰዋል። የበግ አይነት ስታይል እንደ በጎች አክት ያደርጋሉ የበጎችን ንግግሮች የእውነተኛ አማኞችን ንግግሮች ይችላሉ። የመድረክ ትወና ላይ ጭራሽ ከእውነተኛ በጎች ሁሉ ይበልጣሉ። ትወና ላይ ጎበዝ ናቸው። ቲያትር ላይ በጣም ጎበዝ ናቸው። ነገር ግን የበግ ለምድ የለበሱ ነጣቂ ተኩላዎች እንጂ እውነተኛ አማኞች አይደሉም፣ አይደሉም። ስለዚህ ከእንደዚህ አይነት ሐሰተኛ ነቢያቶች ምን በሉ? ተጠንቀቁ አለ ጌታ ኢየሱስ። እንዴት እንወቃቸው? ቁጥር 16 በትወና አትችላቸውም፣ በንግግር አትችላቸውም። መድረክ አያያዝ ላይ በጣም በጣም በጣም ጎበዞች ናቸው። ነገር ግን ኢየሱስ አንድ ነገር፣ ሐሰተኞችን እና እውነተኞችን የምንለይበትን አንድ ሚስጥር ነገረን። ምን የሚል ቋንቋ? ፍሬ የሚል ቋንቋ። እውነተኞችና ሐሰተኞች አስተማሪዎች በምንድን ነው የሚለዩት? በፍሬ ነው የሚለዩት። በፍሬ ከፍሬያቸው ታውቋቸዋላችሁ። እውነተኞችም በፍሬ ነው የሚታወቁት፣ ሐሰተኞችም ኦኬ ፍሬ ባለማፍራታቸው። የሚያፈሩት ፍሬ ካለም ደግሞ የሐሰት ፍሬ ነው። የሐሰት ፍሬ ነው። ለምሳሌ በስንዴዎች መካከል በበጎች መካከል ሐሰተኛ የበግ ለምድ የለበሱ ነጣቂ ተኩላዎች እንዳሉ ሁሉ በስንዴዎች መካከል ደግሞ ምኖች አሉ፣ እንክርዳዶች አሉ። ስንዴና እንክርዳድ እስከ ፍሬ ታይም ድረስ አንድ አይነት ናቸው። በመልክ አንድ አይነት ናቸው። በውዝዋዜ አንድ አይነት ናቸው። ንፋሱ ሲመጣ ምናምን ነገር አብሮ በመወዛወዝ አንድ አይነት ናቸው። የሆነ ሰዓት ላይ ግን ፍሬ የሚባል ታይም ላይ ሲደረስ እውነተኞቹ ስንዴዎች ከውስጣቸው ዘር ስላለባቸው ኖት ሽብሸባ ስለሚችሉ ዘር ስላለባቸው የዘራቸው ውጤት ምን ይመጣል? ፍሬ ይመጣል። ያን ጊዜ ፍሬ ያለባቸው እውነተኛ ስንዴዎች ሁሉ ምን ይላሉ? ዝቅ ይላሉ። ተመልከት። ኦኬ፣ እንክርዳዱ ምን ሆኖ ይቀራል? ዝቅ የሚያደርገው ነገር ስለሌለ ቆሞ ቆሞ ይቀራል። ያን ጊዜ ገጀራ ይዘ መግባት ብቻ ነው። ኦኬ፣ እነዚያኞቹ ፍሬ ፍሬ ያለባቸው ምን ይላሉ? ዝቅ ሊወድቅ ይላሉ። ስለ ክርስቲያን ራሱ ፍሬ ሲኖርበት በምን ይታወቃል? በዝቅታ በዋህነት ወንድሜ ከኔ ይሻላል ይበልጣል በሚል መንፈስ መመላለስ። ሐሰተኞችን ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይም ከኩርንችትስ በለስ ይለቀማልን? ያለ ዝርያው ከሆነ ፍሬ ወይም ከሆነ ተክል ያለ ዝርያው የሆነ ፍሬ የምጠብቅ ከሆነ ኖርማል አይደለም አይደለም ከአቦካዶ ዛፍ ሎሚ ትጠብቃለህ፣ ሎሚ ትጠብቃለህ፣ ፈጽመው ለምን በሚባልበት ጊዜ ዝርያው እንደዛ እንዲሆን አያደርገውም? ከማንጎ ፓፓያ እያጠብቃለሁ ካልክ ጥሩ አይመጣም። እንደዚህ ነው። ጌታ ኢየሱስ ክርስቶስ እያስተማ ስለ ምንድን ነው እያወራ ያለው? ስለ ዘር፣ ስለ ፍሬ። ፍሬ የሚመጣው ከምንድን ነው? ከዘር ነው። እውነተኛ ዘር ካለ እውነተኛ ፍሬ መገለጡ የማይቀር ጉዳይ ነው። ቁጥር 17 ላይ እንዲሁ ከመልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉ ፍሬ ነው የሚያደርገው። ምኑ ነው መጀመሪያ የተበላሸው? ምንጩ ነው የተበላሸው፣ አተካከሉ። የክርስቶስ ዘር በውስጣቸው ስለሌለ መስለው ይተርካሉ እንጂ ሆነው አይገለጡም። ሆነው አይገለጡም። አባባ እባክህ ጸጋ ጨምርልን። ቁጥር 19 መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳት ምን ይላል? ይጣላል። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል። ችግሩ ምንድን ነው? የዚህ ዛፍ አለመጾሙ ነው እንዴ? አለመጸለዩ ነው እንዴ? አይደለም። ዝርያው ትክክል አይደለም። ዝርያው ትክክል ስላልሆነ? ክፉ ስለሆነ ዝርያው መልካም ፍሬ ሊያበቅል አይችልም። ስለዚህ መጨረሻው ጥፋት ነው የሚሆነው። ቀጥሎ ቁጥር 20 ላይ ስለዚህ ከፍሬያቸው ታውቋቸው አላችሁ። ልብ በሉ ከፍሬያቸው ታውቋቸው አላችሁ፣ በልሳናቸው ትለያቸው አላችሁ አላለም። በዝማሬው፣ በሽብሸባቸው፣ በአንዳንድ ነገራቸው አላለም። ስለዚህ ኢየሱስ ምን ብሎ መከረን? ሐሰተኞችን በምንድን ነው የምትለያቸው በፍሬያቸው እውነተኞችም ራሱ በምንድን ነው የምንለየው? በፍሬያችን ላይው እኮ ነው የምንለየው። በፍሬያችን የኔ ደቀ መዛሙርት እንደሆናችሁ በፍቅራችሁ፣ እርስ በርስ ባላችሁ ፍቅር የኔ ደቀ መዛሙርት እንደሆናችሁ፣ ዓለም በዚህ ምን ይላቸዋል፣ ያውቃቸዋል። ፍቅር ደግሞ የመንፈስ ቅዱስ ምንድነው ፍሬ ነው። የምንታወቀው ራሱ በመንፈስ ቅዱስ ፍሬ ነው። ኦኬ፣ ይሄ ቁጥር ሀያ ነው። ቁጥር ሀያ አንድ አሁን ወደ ሳያውየው ጥያቄ ያቀመጣን ቁጥር 21 ላይ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ፣ ጌታ ሆይ፣ ጌታ ሆይ፣ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ፣ ጌታ ሆይ፣ በስም ትንቢት አልተናገርንምን? በስምህስ አጋንንት አላስወጣንምን? በስምህስ ብዙ ተአምራት አላደረግንምን? ይሉኛል። የዚያን ጊዜም ከቶ ምን አላልኳችሁም አላውቃችሁም ነው። አላወቅኳችሁም፣ በደንብ አላወቅኳችሁም። ከመጀመሪያው ራሱ እውቅና የተሰጣችሁ ሰዎች አይደላችሁም። በኪዳን የምትታወቁ ሰዎች አይደላችሁም። እሺ፣ ከቶ አላወኳችሁም፣ እናንተ አመፀኞች፣ ከእኔ ራቁ ብዬ እመሰክርባቸዋለሁ ይላል። ስለዚህ ይሄ ቦታ ስለ እውነተኛ አማኞች የሚያወራ ክፍል አይደለም። ቁጥር 21 ላይ ስንመጣ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ፣ ጌታ ሆይ፣ ጌታ ሆይ፣ የሚለኝ ሁሉ ወደ መንግሥተ ሰማይ የሚገባ አይደለም ሲል የአብ ፈቃድ ወይም የአባቴ ፈቃድ በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ሲል የአብ ፈቃድ ምንድን ነው? የአብ ፈቃድ ምንድን ነው? ዮሐንስ ወንጌል ምዕራፍ 6 ቁጥር አርባ ላይ የአብ ፈቃድ ተገልጣለች። ቁጥር 40 ላይ ቁጥር 40 ላይ እንዲህ አለ፣ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ህይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን ምን ልዋለሁ አስነሳዋለሁ። ሉክ ቁጥር አርባ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው። የአብ ፈቃድ በማን ማመን ነው? በክርስቶስ ኢየሱስ እናምን ዘንድ በላከው በልጁ እናምን ዘንድ ሕይወትም ይሆንልን ዘንድ የዘላለምንም ሕይወት እናገኝን ዘንድ የአብ ፈቃድ ይችናት። ይችን የአብን ፈቃድ በላከው በልጁ ማመን የምትለውን የአብን ፈቃድ ሳይፈጽም ዘን ብሎ ጌታ ሆይ፣ ጌታ ሆይ፣ ጌታ ሆይ እያለ የሚኖሩ ሁሉ ፈጽሞ መንግሥተ ሰማያትን የሚያገኝ አይደለም። ስለዚህ እዚህ ቤት ያለን ሁላችን የአብን ፈቃድ ምን ብለናል? ፈጽመናል። የአብ ፈቃድ በላከው በልጁ ምን እንል ዘንድ ነው? እና ምን ዘንድ ነው? በኢየሱስ ክርስቶስ አምነናል። በኢየሱስ ክርስቶስ አምነናል። ስለዚህ የአብን ፈቃድ ምን ብለናል? ፈጽመናል። እንደዛ ከሆነ ይሄ የማቴዎስ 7 ቁጥር 21 ጥቅስ እኛን የሚመለከት አይደለም። ምክንያቱም እኛ የአብን ፈቃድ ፈጽመናል፣ በላከው በልጁ በማመን የአብን ፈቃድ ፈጽመናል። ቀጥሎስ፣ ቀጥሎ የተናገረው ነገር አለ፣ እነሱ የሚሉት ነገር አለ። ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትንስ አላወጣንምን? እነሱ እንደዛ ነው እያሉ ያሉት። በዚያ ቀን ብዙዎች ጌታ ሆይ፣ ጌታ ሆይ፣ በስምህ ትንቢት አልተናገርንምን? እሺ በስምህስ አጋንንት አላወጣንምን? በስምህስ ብዙ ታምራት አላደረግንምን? ይሉኛል። እሺ ከላይ ያደረጉት ነገር አለ። በስምህ እንደዚህ አድርገናል፣ በስምህ እንደዚህ አድርገናል፣ በስምህ እንደዚህ አድርገናል። ለዚያ እነሱ ላደረጉት ነገር ግን እርሱ ዕውቅና አልሰጠም እርሱ ዕውቅና አልሰጠም ለዚያም ነው ምን የሚለው የዚያን ጊዜም ከቶ ምን አላልኳችሁም አላወቅኳችሁም በስሙ የሆነ ነገር አድርገው ሊሆን ይችላል ስሙን ተጠቅመው ሊሆን ይችላል ነገር ግን በእርሱ ዘንድ እውቅና የተሰጣቸው ሰዎች አይደሉም አሁን ታዲያ እውቅና ሳይሰጣቸው በስሙ እንዴት አጋንንት ያወጣሉ ልንል ነው? መልሱ አለ። ሐዋርያት ሥራ መጽሐፍ ላይ ያላመኑ ነገር ግን የጌታ ኢየሱስ ክርስቶስን አጋንንት ባለባቸው ሰዎች ላይ እየጠሩ እያስወጡ አጋንንትን ሲዞሩ የነበሩ ሰዎች አሉ። ያስቀየዋ ልጆች የሚባሉ ማለት ነው። ያስቀየዋ ልጆች አይ ቲንክ ሶ ሐዋርያት ሥራ ምዕራፍ 19 አካባቢ ላይ በቃ በየሰፈሩ እየሄዱ ጳውሎስ የሆነ ቦታ ላይ የሆነ ሰፈር አጋንንት የተያዘ ሰው በጌታ በኢየሱስ ክርስቶስ ስም በናዝሬቱ በኢየሱስ ክርስቶስ ስም ውጣ ልቀቅ ሲል ሰምተዋል። እነዚህ ሰዎች ወዲያው ውቅ ፓስዋርዷን አገኘናት፣ በቃ ፓስዋርዷን አገኘናት ብለው ወዲያው ምን ማለት ጀመሩ? የጌታ ኢየሱስ ክርስቶስን ስም አጋንንት በያዛቸው ሰዎች ላይ መጥራት ጀመሩ። ያን ጊዜ አጋንንቱ ምን ማለት ጀመረ? መውጣት ጀመረ ማለት ነው። እየዞሩ አጋንንትን ያስወጡ ነበር ይላል። እየዞሩ ተመልከት። ምክንያቱም በጣም በጣም ልናስተውል የሚገባ ነገር እኛ ያመንነው በስሙ ስልጣን እንጂ አጋንንት የምናስወጣው በእኛ ብቃት አይደለም። ግን እነዚያ ሰዎች ያስቄዋ ልጆች ያላስተዋሉት ነገር አጋንንቶች ምን አላቸው? ኦርደር አላቸው፣ ካይንድ ካይንድ አላቸው፣ ተዋረድ አላቸው። እንደዛ እያሉ ሲዞሩ አንድ ቦታ ላይ ደረሱ። ድሮ ላይ ሲያስወጡ በቃ ሲቪሉን ነው የሚያገኙት፣ ይወጣል። እንደዚያ አይነቱ ግን ጠንከር ያለው ቦታ ላይ ጠንከር ያለ አጋንንት አገኛቸው ማለት ነው። ጳውሎስ በሚያምልህ ነው ያሉት። ኢየሱስን ፐርሰናሊ አያውቁትም ፐርሰናሊ ከኢየሱስ ጋራ በእምነት አልተገናኙም፣ አይተዋወቁም። ስለዚህ ጳውሎስ በሚያምልህ በናዝሬቱ በኢየሱስ ክርስቶስ ስም ውጣ ሲሉት አጋንንቱ ምንድን ነው ያላቸው መልሶ ጳውሎስን አውቀዋለሁ፣ ኢየሱስንም አውቀዋለሁ፣ እናንተ ከየት ናችሁ ብሎ ራቁታቸውን ልብሳቸውን ሁሉ አስወልቆ ነው ያባረራቸው። መጨረሻ ላይ በዚህ ነው የሚለየው፣ በዚህ ነው የሚለየው ማለት ነው። ስለዚህ እነዚህ ሰዎች አሁን ዳግም ልደት አግኝተው ኢየሱስ ክርስቶስን ፐርሰናሊ አውቀውት አምነውት አይደለም ይህንን ነገር እያደረጉ የነበሩት ማለት ነው። ጭራሽ በክርስቶስ ኢየሱስ የቤዛነት ስራ ገና ያልተጠቀሙ እነዚህን ሰዎች አሁን ምንድን ነው የሚላቸው በማቴዎስ ምዕራፍ ሰባት ቁጥር 21 መሠረት እነዚህ ሰዎች ፈጽሞ ምን የአብን ፈቃድ ያልፈጸሙ ግን ምን ሆይ ምን ሆይ የሚሉ፣ ጌታ ሆይ ጌታ ሆይ የሚሉ በስም ሃጋንን ታላወጣን ምን የሚሉ አይ ግን ከመጀመሪያውን ከቶ ምን አላልኳችሁም፣ አላወቅኳችሁም በኪዳን ውስጥ እውቅና የላችሁ። የአብን ፈቃድ በመፈጸም ውስጥ ወደሚሆነው እውነት ውስጥ ልጅነት ውስጥ ልደት ውስጥ ምን አላላችሁም፣ አልገባችሁም። ስለዚህ የአባቴን ፈቃድ በሰማይ ያለውን የአባቴን ፈቃድ የሚፈጽም እንጂ ጌታ ሆይ ጌታ ሆይ የሚለኝ ወደ መንግሥተ ሰማይ የሚገባ አይደለም፣ የሚለው እውነተኛ አማኞችን የሚመለከት ጥቅስ አይደለም። የእግዚአብሔርን ቃል እንደሚገባ ቦታው ላይ ለማን ነው የተጻፈው? ለማን ነው የተጻፈው? ይሄ ጥቅስ እኔን ይመለከታል ወይ? በመጽሐፍ ቅዱስ ስንት ወገኖች አሉ ብለናል? ሶስት ወገኖች ፣ አብዛኛው የዓለም ሕዝብ አህዛብ፣ ኦኬ። ከአባታቸው ከያዕቆብ ስም መቀየር በኋላ ደግሞ የኪዳን ሕዝብ የተባሉት ደግሞ እስራኤላውያን፣ በአዲስ ኪዳን ደግሞ ከአህዛብና ከአይሁድ በክርስቶስ ኢየሱስ ያመኑ ተጠርተው የወጡ ቅዱሳን ስብስብ ደግሞ ቅድስ ቤተ ክርስቲያን። ስለዚህ መጽሐፍ ቅዱስን ስታጠኑ የሆነ ቦታ ላይ ስትደርሱ ይሄ የተጻፈው ነገር ማንን ነው የሚመለከተው አህዛብን አይሁድን ወይስ ቅድስት ቤተ ክርስቲያንን? ኦኬ ለአህዛብና ለአይሁድ የተጻፈው ለምናችን ተጽፏል፣ ለትምርታችን ተጽፏል፣ አይጠቅምም ማለት አይደለም። ለትምርታችን ተጽፏል፣ ለኛ የተጻፈው። ለቅድስት ቤተ ክርስቲያን የተጻፈው ግን ለትምርታችን ብቻ ሳይሆን ለምናችን ነው፣ ለመመሪያችን ነው የተጻፈው። ስለዚህ በዚህ መልኩ የእግዚአብሔርን ቃል በቀላል መረዳት ይቻላል ማለት ነው። ጸጋ ለሁላችን ይጨመር።